ጂያን ቤተሰባቸው ውስጥ ስላለው ሚስጥር ማንም ሰው እንዳያቅ ከፍተኛ ጥንቃቄ እያደረገ ነው ያለው፣ በተለይ ደግሞ አሊያ እንዳታቅ። ነገር ግን አሊያ ከሆስፒታል ከሚሰራው ከእሁር ጋር የበለጠ እየተቀራረበች ስትመጣ፣ ጂያን ላይ ስጋት እየተፈጠረ ነው ያለው። ጂያን አሊያን ለመጠበቅ ሲሞክርና ከእሁር ለማራቅ ከፍተኛ ጥንቃቄ ሲያርግ የተመለከተችው ሚኔ፣ እሷ ደግሞ ለመበጥበጥ እየሞከረችው ነበረ። ይህም ጂያን በእሁር እንደቀናና ከአሊያ ሊቆጣጠረው የማይችለው ፍቅር እንደያዘው አርጋ ነው የምታስበው። አሁን ጂያን በተደጋጋሚ የአሊያ ቢሮ እየመጣ ይመለሳል። አሁን ወደ ቢሮዋ እየገባ ከአሊያ ጋር እየተጨቃጨቀ ነበረ። ይህም ዛሬ ሆስፒታሉ የሚያደርገው አመታዊ ክብረ በዓልም በተመለከተ አሊያ ሊድ አሊድ እያለች ከሱ ጋር እየተከራከረች ነበረ። በዚህ ሰዓት ላይ ከጃን ጋር ትንሽ ተጨቃጭቃ ከዛ ጃን ቀድሟት ወጣ። እንደወጣ ሚኔ ወደ አሊያ እየመጣች ያለ ይመስላል። ድንገት አየችው። ስታየው በጣም ደስ አላት። ሚኔ ደስ ብሏት እንደም እየቀረበችው ነበረ። ስትቀርበው ከዛ ጃን አሊያ ነይቶ ለበይ እያላች ጮኸ። እንዲህ ብሎ ሲጮህ ወደ ብለው ነበር። ሚኔ ቀጥ ያለችው ሚኔ ቆም ብላ አሰበች አሰበች አሰበችና ምንም ነገሩ ስላልተመቻት ዞር አለች። ጠጓን ያዘች። አሊያ ባንድ በኩል ምን ያስጨዋል እየመጣው አንዴ ብላው ከቢሮ ስትወጣ ወደ እሱ ስትቀርብ ዞር ስትል ሚኔን አየቻት። ሚኔ ግድግዳውን ተደግፋ ዝም ብላ ታያቸዋለች። አሊያ ጠረጣሪዋ እየጨመረ ነው። ዝም ብላ ጃንን እየተጠራጠረችው ከዛ ሚኔን ሰላም ብላት ባጠገቧ አለፈች። ጃንን ቢሆን እያለፈ ነበረ። ሚኔ እነሱ ሲሄዱ ቆም ብላ ታያቸዋለች። ከሰዓታቶች በኋላ ማታ ላይ አሊያና ጂያን እቤት ደረሶ ሁ ሁለቱም ወደ ውስጥ እየገቡ አሊያ ዛሬ ቤት አርፍጄ ይመጣለሁ፣ በቃ እያላን ነበረ አምሽቶ እንደሚመጣ ሲነግራት፣ ምን አገባኝ ታዲያ ምን ሆን ይፈልጋሉ አልኩ እንዴ ትለዋለች። ግራ ገብቶት ያያታል። ከዛ ድንጋይ ሰዳከት መጣች። ጂያ ስለ ካያ ያወከው ነገር አለ እንዴት ነው? ምናልባት ካያ ግን ወደ ሌላ ከተማ ሄዶ ይሁን ወይ ወደ ሌላ ሀገር፣ ልጅቷን ይዞ አምልጦ ይሁን እንዴት ሆኖ ይሁን እያለች እየጠየቀችው ነበረ። እማዬ፣ አይ ወደ ሌላ ሀገር እንኳን አይሄድም ምክንያቱም ፓስፖርቱ አሁንም ቢሆን እቤት ውስጥ ነው ያለው። ምናልባት ወደ ሌላ ከተማ ሊሄድ ይችላል። እሱንም እያጣራውኝ ነው። እስኪ አዲስ ነገር ካለ አሳውቅሽ አለሁ። በቀላሉ እኛን ትቶን ሄዳል ብዬ አላስብም። እዚሁ ነው ተደብቆን ያለው። ምናልባት እሷን ቶሎ ብሎ ሊያገባት ይሞክር ይሆናል በማለት ተናገረ። ጥሩ ጥሩ፣ በደንብ አጣራ ታዲያ። መረጃ ቀበስ ተያዘ የአይጥ በመካከላችሁ ሆኖ መረጃ የሚያቀብለው አለችው። እማዬ ይህ ይሄ ጉዳይ ዛሬ ይፈታል አታስቢ አላት። እንዴት ነው ያ ዶክተርስ አለ? አሁንም ቢሆን እዛ ሆስፒታል እራንተ ከዛ ሆስፒታል እንዲለቅ አርገው ተው ብላ ጠየቀችው። እማዬ እሱን ለመላክ እየሞከርኩኝ ነው ነገር ግን ይህ ሆስፒታሉ የደሚል እስከሆነ ድረስ ይህን ነገር በቀላሉ ያው ተጽዕኖ ማድረግ አልችልም። ለእኔ ቀላል አይሆንም። ማየ እያላን ነው። ከዛ እሻለችው ከዛ ዛሬ ዝውውር እንደሚደረግ እየነገራት ትተዋት ሄዳል። እናቱም ወደ ውስጥ እየገባች ነው። በሌላ በኩል አሊያ ወደ መኝታ ክፍሏ ከገባች በኋላ ዝም ብላ ፎቶግራፉን ትመለከታለች። ባለፈው ዴኒስ ልጇ የሰጣትን ፎቶ፣ እዚህ ፎቶ ላይ የእሷ የጃንና የልጇ ፎቶ ይታያል። ዝም ብላ እያየችው ታስብ ታስብና አሁንም ትቀመጣለች። ብዙ እያሰበችን ሆነም ቢሆን ጃን ወደ ቢሮ መጣ። ከኤሮል ከጠበቃው ጋር ተገናኝተዋል። ኤሮል ያንን ዶክተር አባሯ አላልኩም እንዴ? የሆነ ነገር ማምጣት አለብህ። ይኸውልህ፣ ምናልባት ከሌላ ሆስፒታል እዛ እንዲሰራ ጥሩ ሀሳብ ያቅርቡለት፣ ከፍተኛ ገንዘብ ያቅርቡለት እያሉ ነበረ። ቆይ ጃን፣ አንተ ምንድነው ከእሱ ጋር እንደዚህ ግን ያጣበቀ በቀላሉማ ለአሊያ ብለህ በእሱ መቀናት አትችልም እ ነበረ ኤሮል አንድ ጊዜ ቢያንስ ሰማኝ፣ ያልኩህን ነገር ብቻ ርክ ጥያቄ መጠየቅን አቆም እሺ። አዲስ ነገር አለ አለው። እስካሁን ድረስ የለም፣ እንግዲህ ያንተን ትዕዛዝ እየጠበኩኝ ነው አለው። እሺ ጥሩ፣ ለማንኛውም አሁን እንጀምር፣ እንጀምር አለው። ከዛ ቀጥታ ኤሮል ስልኩን ወጣ፣ እሺ ከአጎት እንጀምር አለና ቀጥታ ወደ ሀሰን ደወለ። ወደ ጂያን አጎት ሲደውል ሀሰን ስልኩን አነሳው። ከዛ ኤሮል ስልኩን ላውድ ስፒከር ላይ አረገው። ሀሰን እንደምናመሸ፣ ያው ዛሬ የሚደረገውን ዝውውር በተመለከተ መረጃ ልነግር ነበረ፣ መንገድ ተቀይሯል ብሎ አዲስ የተቀየረውን መንገድ ነገረው። ሀሰን ግራ ገባው። ከዛ እሺ ብሎ ይህን ሐሳብ ተቀበለ። ዝውሩንም በተባለው ቦታ ሊያረግ ነው። በሌላ በኩል ኤሮል ደሞ ድጋሚ ወደ ሃሊስ ደወለ። ለሀሊስ ይደውልለት ለሱ መንገድ እንደ ተቀየረ ከነገረው በኋላ ሀሊስም እሺ ብሎ ሐሳቡን ተቀበለ። አሁን ስልኩ ተዘጋ። በቃ ኤሮል አሁን እንግዲህ የኛ ድርሻ አይጦን መያዝ ብቻ ነው እያለው ነበረ። አሁን አሊያ ድክምክም ብሏታል፣ ቀጥሳ ልተኛ እያሰበች ነገር ግን ዝምላ በመስኮት በኩል ስታይ ነበረ። ከዛ ጃን ብቅ ሲላየችው፣ ጂያን እየመጣ ስታየው ቶሎ ብላ ሶፋው ላይ ጋደም እያለችው ነበረ። ሶፋው ላይ ጋደም ስትል እንቅልፍ እንደተኛች ስትመስል ጃን ቀስ ብሎ አያት አያትና፣ ከዛ የሆነ ነገር ደርቦላት ወደ ውስጥ እየገባ ነበረ። እሱ ደርቦላት ከገባ በኋላ አሊያ ቀና ብላ ነገሩን ትመለከታለች፣ ታስባለች። ከዛ ጃን ወደ ክፍሉ ገባ። ሶፋው ላይ ተቀምጦ ውጤት ብቻ ነው የሚጠባበቀው። ኤሮል ጠበቀው፣ ደወለለት። ጃን ያው በስራው መሰረት አይጡ ተገኝቷል እያሉ ነበረ። ጃን በጣም ነበር የተጸጽተው ከዛ ማን ነው ብሎ እየጠየቀ ኤሮል እየነገረው ነው ያለው። በሌላ በኩል ከድር የሆነ ነገር ለመብላት ፈልጎ ወደ ነፓኪዜና ኦሞጋ እየመጣ ነው። ወደ ኪችን ጠጋ ብሎ ነገር ልሰጠው እየሞከረች እሞ ካያ ስልክ ደወለለት። ሲደወለለት ማንሳት አለብኝ ብሎ ወጣ። ይህ ልጅ ግን ምንሆነው እንደዚህ መረጋጋት ያቃተው ግር ብሎ እኮ ነው የወጣው። ምናልባት ፍቅር ይዞት ይሁን እንዴ ብላ ጠየቀቻት። እኔ ምን አገባኝ ማዬ፣ እኔ እሱ ፍቅር ቢይዘው ባይዘው እኔ ይመለከተኛል እንዴ? እኔ ማፈቅረውን ታውቂያለሽ ያለሽ እኔ ማፈቅረው ብላ ሻ ገና ከማለቷ የሻይን ስን ከመጥረቷ፣ ዝንበይ ዝንበይ መላስሽ ነው ምቆርጦ አንችልች ስትላን ነበረ። ከዛ ከድር ከካያ ጋ ስልክ ላይወራ እየወጣ ነበረ። ራቅ ብሎ ለማውራት እየሞከረ ነው ተደብቆ። ሄለው ሄለው ካያ እየሰሙኝ ነው ይለዋል ከድር። እንዴና እየተከተለኝ ሰው አለ እንዴ ይለዋል። ረ የለም የለም አንተ ምና እኔንማ ያው ቀኑ ሙሉ ሙዛፈር ሲከተል ነበር እንጂ ያን የሚጣፍጥ በአቅላባ መጣል ነበር አለው። ደይ አንተ ሁሌ በአቅላባ ይህም በአቅላባ ተው። ለማንኛውም እሺ ምን አዲስ ነገር አለ ለ እያሉ ነበረ። ኧረ እግራ ገብቶኛል ካያ። እንዴት ልታረጉ ነው እንዴ ልታረጉ ሀሳባችሁ? ቆይ ምንድነው እቅዳችሁ ብሎ እየጠየቀው ነበረ። ካያ እና ዜሬን የከድር እንደዚህ መፍራት እያሳቃቸው ነበረ። እሺ ከድር፣ ለማንኛውም ሰርፕራይዝ አለን ልንገባ ነው አለው። ምን ካያ ምን እያልክ ነው ያለው ምንድን ነው ምትለው እያለው ነበር። ድንገት አሊያ መጣች። አሊያ መታ፣ በጥንቃቄ ስታዳምጥ እንዲህ ሊሆን ይችላል ካያ፣ እንዲህ ሊሆን ይችላል እያለ ሲያወራ ሰማቸው። ከድር ያው ዜሬን ያው ፓስፖርት የላትም እና ጊዜያዊ ፓስፖርት ማውጣት አለብን እና ያው ለተወሰነ ጊዜ ከዚህ ቦታ መሄድ አለብን እያለው ነበረ። ከዛ ከድር የተባለው ነገር እሺ ብሎ ይቀበላል። ከዛ ከእነሱ ጋር ስር ገና ዞር ከማለት አሊያ መጣች። ከድር እያለችው ነበር እህቴ እንዴነሽ እንደምን አደርሽ አላት። ምን ተፈጠረ አለችው። ከዛ በላ አያረ ምንም የለም ይላታል። ነገረኝ ነገረኝ ሁል ጫፍጫፉን ሰምቻለሁ እንዳቷሸኝ አለችው። አያረ ምንም ነገር የለም ይላታል። ከዛ ካልነገርኝ ብላ አስጨነቀችው። ያው ሊጋቡ ነው ሊጋቡ ነው አላትማ ዜሬን አለችው። አሁለቱም ሊጋቡ ነው በማለ መለሰላት። እንዲ ከድር የትን ያሉት ቆይ፣ የት ናቸው ሲሞላ ጠይቀችው። እህት አልነግርሽም፣ ይቅርብሽ፣ ይቅርብሽ እውነት አልነግርሽም፣ ካያ በጣም ይናድድብኛል በማለት ተናገረ። እንዴ ጂያን ከሰማስ ጂያን ከሰማ ምን እንደሚሆን ታውቃለህ? ምን እንደሚያሰብ ታውቃለህ? አስበበታል አለችው። አይ ማሰብ ራሱ አልፈልግም ይለታል። እኮ ነገረኛ። ታዲያ ይኸውልህ አሁን እኔ ሆስፒታል ሄዳለሁ፣ ከዛ በኋላ ግማሽ ቀን ሰርቼ እወጣለሁ እና ካያ ጋብረን እንሄዳለን አለችው። አይሆንም፣ አይሆንም፣ ይቅርብሽ ተይቅርብሽን የዛ ለስ ድሽም አላት። አለ በዚያ ለጂያን ነው የምነግረው ያልኩን ነገር ታደረጋለህ አለችው። ከዛ ከድር ምንም አይነት አማራጭ አልነበረውም፣ እሺ አላት። ጂያን ዛሬ ማን ሲክዳቸው እንደነበረ ቀጥታ ለሁሉም ያሳውቅበት ቀን ነው። ከዛ በቀጥታ ወደ መንደሩ ሄደ። ከዛ ሁሉም በር ላይ እየተቀበሉን ነበረ። ጂያን ሁሉንም በር ላይ የነበሩትን እየጨበጠ ወደ ውስጥ እየገባ ሻሂን፣ ደሞ ተጠርቷል። ጂያን ነው የጠራው። የሆነ ማሳየ ነገር አለ ብሎ ነበር ያመጣው። አሁን ሻሂን እየጠበቀ ነበረ። ጂያን ሁሉንም ሰላም እያለ ወደ ውስጥ እየገባ ነው። ጨብቷቸው ወደ ውስጥ እየገባ ሁሉም ተሰበሰቡ። ሻይ ቅዱልኝ ይላል ጂያን። ሁሉም ተረጋግተው ተቀመጡ። ሁላችሁም፣ ሁላችሁም አረፍ ብሉ፣ ተረጋጉ፣ ተረጋጉ። ምን ነገራችሁ ነገር አለ፣ ሰርፕራይዝ አለኝ እያላቸው ነው ሻሂን ሁሉም እስኪገቡ ጠበቀ ጠበቀና፣ በርጋ ቆመ። ጥሩ ጥሩ። እንግዲህ በቅርብ ጊዜ ያደረግናቸው ዝውውሮች እንዳለ ከሞላ ጎደል ተቋርጠብናል። ፖሊሶች በቀላሉ ነው የሚይዙብን፣ በቀላሉ ያጠቁናል፣ ይቀጠልብናል። እና እኔ ደግሞ ለአልቦራ ቤተሰብን ቢሆን ለዚህ መንደር ኃላፊነት አለብኝ፣ ለሁላችሁም ኃላፊነት አለብኝ አይደል እንዴ? እያለ ጠየቃቸው። አ አዎ አዎ እናመሰግናለን እያሉ ይመልሱለታል። ጥሩ ጥሩ። እና እንዳልኳችሁ ነው ሁሉም ነገር እና ከዛ እኔ በመካከላችን የሆነ ትንሽ አይጥ እንዳለ ገብቶ ነበረ። የሆነ ሰላይ መረጃ መቀበል እና አነስ ያለች ዝውውር ነገር አዘጋጀኝ ስለዚህ ነገር የሚያውቁት አቶ ሀሰን አቶ ሀሊሽ ያልሺል ራምዚ ቴሲን እና ራዝሚ ነበሩ። ከእነዚህ ውጭ ማንም አያውቅም ነበረ። እና ለሁሉም የተለያየ የዘውር መንገር ነበር የነገርኳቸው እያለ ሲናገር፣ ሻይን በጥንቃቄ ነበር እያዳምጥ ነበረው። እንደምትረዱት ከሆነ እንግዲህ በመካከላችን አይጥ አለ። እችን አይጥ ለሚያስፈለፊቷ ምግብ ማስቀመጥ ነበረብን፣ ጣፋጭ ምግብ። ይህም አይጥ መጣ በቀላሉ ያዝ ነው ብሎ ተናገረ። ከዛ ሁሉ ጥያቄ ተፈጠረባቸው። ማነው ነው ሰላዩ እያሉ ይጠይቃሉ። ከዛ ጃን ቀስ ብሎ ሊነግራቸው ነው። እንግዲህ ቀደም ብዬ እንደነገርኳችሁ አቅጣጫውን ቀይረ ነው ነበረ አቅጣጫውን ስንቀይረው ለሁሉም የተለያየ አቅጣጫ ነበር ይነግርኳቸው። እነሱ ግን የተለያየ አቅጣጫ እንደተሰጣቸው አያውቁም ነበረ። በመጨረሻም ሰላዩን ያዝነው፣ ሰላዩ እስከ ዛሬ ድረስ ሲክድን የነበረው አባቴ ሲያምነው የቆየው በኃላፊነት ለእኔ ሰጠኝ አቶ ሀሊስ ነው እያለ ሲናገር፣ ሀሊስ ራሱን መከላከል ጀመረ። ረረጃንጃን ወጥመር ነው ወጥመር ነው ወጥመር ነው ይላል። ሁሉም ከአዲ ከአዲ እያሉ ነበረ ወረሩት። አቶ ሀሊስ በጣም ታሳፍራለህ እያሉ ነበረ። ሀሊስ ደግሞ ጂያን ጂያን፣ እኔ የአባት ምርጥ ጓደኛ ነኝ እኔ እንደዚህ ያላረግም ይል የአባት አጥንት ይወጋል ተው እንደዚህ ያታርግ ተው እንደዚህ ያታርግ እያሉ ነበረ ይል ከመጀመሪያ ቀን ጀምሮ ስትክደን ነበረ። ከየጀመል ጋር ተባበርክ የአልቦራን ቤተሰብ አዋርዳል ክደህናል፣ ክደህናል። ከዚህ በኋላ እኔ ላይ አልፈልግም በጣም ነው ያዋረድከን እያለ ጂያን ይጮዋል። ከዛ በዚህ አጋጣሚ ሀሊስ ደግሞ እኔ አላወረድኩም ወጥመር ነው እያለ ይከራከራል። ጂያን እየጮኸ ነው። ከዛ ፖሊሶች መጥተው እስኪይዙ ድረስ እናንተ ጋር ይቆይ አላቸው። ችግር የለም እንጠይቀዋለን ይሉታል። ሻይ ሁሉንም ነገር በረጋ ቆሞ ሲመለከን ነበረም። ከዛ ጃን ትቶ እየወጣ ነበረ፣ በረጋ ሻይን እየጠበቀው ነው። ሁለቱም ተፋጠጡ። እሺ ጃን፣ በመጨረሻ ምዜ የጠራኸኝ መሬቴ የሚገባኝን ሳትሰጠኝ ሰላዩ ማን እንደሆነ ነገር ነበረ ማለት ነው አለው። ጃን ዝም ብሎ ያየዋል። ጃን ዝም ብሎ ያየው ጥሩ ስራ ነው ጥሩ ስራ ነው እያለ ሻይን መለሰለት። ጃን ትቶት ሄደም። ጃን ግብ አስቆጠረ። ሻይን ቆመ ብሎ እያየው ነበረ። በሌላ በኩል ናሬ ከእንቅልፏ እየተነሳች ነው። ስትመጣ ድንገት ኦስካን ቁጭ ብሎ ቁርስ እየበለ ነበረና የናሪ ቁርስ ብይ አላት። አልፈልግም አለችው። ከዛ ተጣርፎ ሻዩን ጭልጥ አድርጎ እየጠጣ ሻይን አላት። እየጠጣ ሻይን አሁንም ቢሆን ሻይን ሻይን ምን ሆነ ትሏለች። ሻይን ዛሬ ከደሚር ጋር እኔ ቢሮ ይመጣል አላት። ለምን ስትሉ ነበረ። የአንዳንድ የባንክ ስራ ነው ለዛ ነው እያላት ወጣ። በረረስ ተከተለችው። ኦስካን አትቀልድ፣ አታሹፍ፣ ምንድ የተፈጠረው ነገር ውሸትን ነው አለችው። ውሸትን አይደለም የምሬ ነው የማወራው ከፈለግሽ አብረን እንሂድ አላት። በአይንሽ ታያዋለሽ ሁሉንም ነገር አብረን እንሂድ ብሎ ጠየቃት። ከዛ እሷ እልህ ይዟታል። ይህን ነገር ለማየት በጣም ጓጓች። ከደቂቆች በኋላ ደሚር እና ሻይን ባንኩ ጋር ተገናኙ። ገና ሁለቱም ከመኪና እንደወረዱ ሻይን ቀና ብሎ ሲመለከት፣ ይህም ባንክ ቤት ያውቀዋል። ኦስካን ነው እዚህ የሚሰራው፣ እሱ ነው እዚህ ባንክ ቤት ማናጀር። ዝም ብሎ ካየው በኋላ ደስ አላለም፣ ደበረው። ከዛ ደሚር መጣ አአ የሚገርም ነው አንተ ለካ አዲስ ነው፣ ትክክለኛው ሰላይ እኔ። እኮ ቀደም ብሎ አባትህ ቢነግረኝ ኖሮ እኮ እሱን ለማሸሽ ሞክር ነበረ። ያው እንግዲህ አሁን አዲስ ታስሯል፣ ምን ምን ይደረግ እያለው ነበረ። ደሚር፣ ተመልከተኝ ለምኖር እዚህ ባንክ ይዘኝ መጣው? ይሄ ባንክ የማን እንደሆነ ታውቃለ? የኦስካን ባንክ እኮ ነው አለው። ቢሆንስ ቢሆንስ ታዲያ ስማየ ላሁነኛ ገንዘብ ያስፈልገናል፣ ገባ አለ። በአሁኑ ሰዓት ላይ ለእኛ ገንዘብ የሚያበድረን ባንክ የለም። እንደገና የእሱ ባንክ ወለድ አነስ ያለ ነው። እያው እንደሱ ገንዘብ የሚያበድረን የተማ አናገኝም። ተዋት፣ ቀልድ አትቀልድ፣ ከስሜት በላይ አስብ እንጂ አንተ እያሉ ነበረ። ምረው ማርዲኑስ፣ ሌላ ባንክ የለም እንዲ አለው። ከዛ ደሚር እንደነገርኩ ነው፣ ሌላ የተሻለ ባንክ የለም አለው። ከዛ ሻሂ አሰበ። በኦስካላ ለመሸነፍ የሚያደርገው ጥረት እንደቀጠለ ነበረ። ሻሆ ይኸውልህ፣ ስም አንድ ጊዜ አንተ፣ ይኸውልህ መድረስ ያለብህ አላማ ለመድረስ ማድረግ ያለብህን ነገር ማድረግ ሊኖርብህ ይችላል። ለምን በእንደዚያ ነገር ትሸንፋለህ? ብሎ እየመከረው ነበረ፣ ነገር ግን ናሬ ማመን ስላልቻለች ቀጥታ ወደ ባሏ ወደ ኦስካን ቢሮ መጣች። ባንክ ቤት አብራው ከመጣች በኋላ ሁለቱም ቢሮ ተቀምጠዋል። ኦስካንና ናሬ እነ ሻይን እስከሚመጡ ድረስ ይጠባበቃሉ። ሰዓቱ በጣም እየሄደ ነው ያለው። አሁንም ቢሆን ኦስካን ቁጭ ብሎ ይጠባበቃል። ናሬ እልህ ይዟታል። ከዛ ድንገት ኦስካን ተደወለለት። ሄሎ ኦስካን፣ እየሰማኝ ነው? ለሻይን ትንሽ ግራ ተገባ። ታውቃለህ፣ እና እንዴት ነው የዛሬ ቀጠሯችንን ለሌላ ቀን ብናስተላለፈው ጥሩ ነው ብዬ አስባለሁ ይለዋል ሻይን። እንዲሁም ደሚር ቀጥታ ወደ ሌላ ቦታ መጥተው ደሚር እየደወለ ነበር። ሻይን ቁጭ ብሎ ያስባል። በሌላ በኩል ካያ በውጭ በኩል ሆኖ እሳት እያቀጣጠለ ነበረ። አየሩ ትንሽ ቀዝቀዝ ብለዋል። በድንገት ከድር እንዲሁም አሊያ መጡ። ሁለቱም ከመኪና እየወረዱ መጀመሪያ ካያ ከድርን ሲያየው ከድር ስለመጣ ደስ ቢለው ነገር ግን አሊያን ደሞ ሲያደነገጠ፣ እንዴ እህቴ፣ እንዴ መጣሽ? ከድር፣ ምንድን ነው ነገሩ? አልገባኝም ብሎ ካያ ዜሬን ደግሞ አሊያን ስለምትወዳት እንኳን ለመጣሽ፣ አሊያ ብላ ተቀበለቻት። ከዛም ይኸውላችሁ ምንም የነገራችሁት ነገር የለም አለ ወንድሜ ወንድሜ ብሎ ካያ ጠየቀ። ምንም ማታሰብ ችግር የለም ችግር የለም ትለዋለች። ከዛ ተቀመጡ። ከተቀመጡ በኋላ ካያ እንዲሁም ዜሬን ተቃቅፈዋል። ከዛ ደስ ብሏል ነበር አሊያ ስታያቸው የነበረው። ያው እንግዲህ እህቴኔ ቶሎ ብዬ ማድረግ የምፈልገው ቀለበቱን ነው። ቀለበቱን ቶሎ ማሰር አለብን። ከድረ ሁሉን ነገር ታመቻቻለ እያሉ ነበረ ጥሩ ጥሩሽ እያለ መለከታቸዋል ካያ እንዲህ ተረጋግቶ ሲያስረዳ። ነገር ግን አሊያ ብዙ የሚያሳስባት ነገር አለ። ግን ታውቃለ እናት ያው ዜሬን አትቀበላትም። ስለዚህ ወደ ቤት አብራችሁ አትገቡ ማለት ነው። አስበህበታል ግን አለችው አሊያ አንቺንስ ቢወመሽ ተቀበለችሽ ወንድሜ፣ አንዴ እንደምንም ብሎ ታክሶ ታግሎ ከና ከማየ ጋር በመጨረሻ ሁሉንም ነገር እንድትቀበል ያደረገው አይደል እንዴ በማለት ተናገረ። ልክ ነህ ልክ ነህ ግን ይሄ ሁኔታ ትንሽ ለየት ያለ ነው። ካያ ገብቷል ግን ዜሬንም ቤተሰብ አላት። ገባ ቤትህ ድረስ መጥተው ይወስዷታል። ስለዚህ ለሁለታችሁም ያላችሁበት ሁኔታ ትንሽ አደገኛ ነው። ይህን አስበህበታል አለችው። ካያ አስቤበታል አስቤበታል። ዋናው ነገር እና መፋቀራችን ነው። ከተፋቀረን ማንም መቶ ሊለያየን አይችልም። ምናልባት ወይ ሌላ ቦታ እንሄዳለን በማለት ተናገረ። ግን እንደዛም ቢሆን እናት አትፈቅድም፣ ጂያንም ቢሆን አይፈቅድም፣ ይህን ነገር ታውቃል አለችው። ግን ምን አማራጭ አለኛ አላት። እኔ የምለ አይፈቅዱልም፣ ሌላ ሀሳብ አምጣ ነው የምለ በማለት ተናገረች። አለ ከዛ ከተጋባን ማንም ሰው ጣልቃ አይገባም። እውነት ነምልሽ ወንድም ቢሆን ሀሳቡን ይቀይራል። ምንም አታስበ፣ የራሴ መንገድ እፈልጋለሁ። ብቻ ያው እስከምንጋባ ድረስ ለሌላ ሰው ለማንም እንዳትናገሪ አደራ፣ እየለመንኩሽ ነው አላት። እንዴ አልናገርም፣ ችግር የለም እያለች ትመልሳለች እነሱ ለማረጋጋት። ከዛ ከድረን ለእኔ ምስክሩን ልልኝ እያለው ምስክር ሁኝልኝ እያለቻት ነው። ስለዚህ ከድር፣ እንዲሁም አሊያ ምስክር ሆነው ሁለቱ እንደሚጋቡ ይነጋገራሉ። ምናልባት ነገ ቀጠሮ ካለን እንጠራቸዋለን ተመጣላችሁ ወይ ብለው ወዲያው ነበር ከያ የጠየቀ የነበረው ጥርጣሬ እንዳይፈጠርና ሰውም እንዳይሰባ ሚዲያት ወይም ማሪን ውስጥ ሳይሆን ወደ ሌላ ከተማ እንደሚሄዱና እዛ ጋ ብቻቸውን እንደሚፈጽሙ ይነግራቸዋል። ከደቂቃዎች በኋላ ጂያን ወደ ቤት እየመጣ ነው። ወደ ቤት ሲመጣ እኩል እና ከድር እየደረሱ ነበረ። ከዛ ከድር ከመኪና ውስጥ የሆነ ነገር ተገዝቷል ይዞ እየወረደ አሊያም አብረው ወረደች። ከዛ ጂያንን ስታይው ሰላም እያለችው ነበረ። ከየት ነው የመጣችሁት? ከድር ልትናገር ነገር የሚፈልገው ነገር አለ ብሎ ጠየቀው። ምን አለ ወንድሜ፣ ምን ይኖራል እያሉ ነበረ። ምን አለ እሱ ምንም የሚነገር ነገር የለም ብላ አሊያ ተመልሳለች። ድንገት ሰዳከት መጣች። እየት ነበራችሁ ብሎ ጂያን ጠየቀ። ከዛ ከድር መንቀጥቀጥ ጀመረ። የያዘውን ነገር ይዟል፣ ነገር ግን ለመናገር ፈራ። እያውኔ ወንድሜ እያለ ሲንቀጠቀጥ፣ ለምን እሱን ጠይቀዋለ? እኔን ጠይቀኝ በማለት እሷ ጠየቀች ከዛ አይ አይደለም እሱ ነበረ ከሆስፒታል ይዞሽ ሄደው፣ እና እሱን ነው እኔ መጠየቅ ያለብኝ ምክንያቱም እሱን ነው የሚመለከተው በማለት ጃን አፈጠጠ። እንዲህ ሲል ከዛ እየተነበራችሁ በማለት ስጠቃቸው፣ እንደዛ አይደለም እንደዛ አይደለም፣ ገበያ ሜር ነበረብኝ። ለዛሬ የምሽት ፕሮግራማችን መግዛት ያለብኝ ልብስ ነበረ፣ ከድረን ጠየቅኩት፣ ከዛ እሱም አደረሰኝ በማለት መለሰች አሊያ። በአጠገባችን ያለው ሁሉም ነገር አደገኛ ሁኔታ ውስጥ ገብቶ እንዴት ነው እንደዚህ የምታደርጊው? በጣም ብዙ ችግር እኮ አለብን እኮ እና ለእኔ የተምሳት ሰዓት ነግኝ ትሄጃለሽ እንደዚህ ይሻላል። ምን ማለት ነው እያለ የጠየቃት ምናካቆ ጃን። እኔ ብቻ ሄድኩኝ ከከድር ጋር እኮ ሄድኩት በማለት መለሰች። አዎ አዎ! እንዴ ከሱ ጋር ሄደችው አይደል እንዴ? አዎ ልክ ነው ልክ ነው፣ መሄድ ትችላለች ደስ ያላት ቦታ ብላ ሰዳከት ትናገራለች። ከዛ ደስ ያለሽን ያሻሽን ነገር አድርጊ ችግር የለም ብላ ሰዳከት ተናገረች። ከዛ አለ ብራቮ ጎበዝ ብላው ጃንን ተናግራ ሄደች። ጃን ግራ ገብቶታል። ከድርን እያየው ነበረም። ከድር ልብሱን እንደያዘ ይከተላታል። ቆይ ለን ይስጠኝ ለን ይስጠኝ ብላው ተቀብላ ወደ ውስጥ ልትገባ ነበረ። ቀስ ብላ ሹክ አለችው፣ ተጠንቀቅ ተጠንቀቅ አንተ አትንቀጥቀጥ፣ ተጠንቀቅ ቆፍጠን በል እያለችው ነበረ። ከዛ ወዲያው ከድር ዞር አለ። ዞር ብሎ ጃንን ካየው በኋላ ወደ ውስጥ እየገባ ነው። ፈርቷል። እች ልጅ እኮ ማፈር የሚባል ነገር እኳ አታውቅም ነገር ያንተ ጥፋት ነው። አያርለ አየ ችግሩን እያለችው ነበረ። እማዬ ባክሽ ተይኝ ብሏት ወደ ውስጥ እየገባ ነው። አሊያ ወደ ውስጥ ገብታ ልብሷን እያስተካከለች ነበረ። ጂያንም ተከትሏት እየገባ ነው ያለው። እሱም ከገባ በኋላ ፍጥጥ ብሎ አያት። እሺ ዛሬ የት ነበር ሄዳችሁት? ንገረኝ፣ ግልጹ አላት። የት ሌድ እችላለሁ አንተ። ቆይ ምንድነው? እንደናተ እኮ ነው የሚያረግህ እኮ። አንዳንዴ ማይሆን ማይሆን ጥያቄ ነው የምጠየቀኝ አለችው። ምንም ነገር የለም ብላ እየመለሰችለን ነው። ነገር ግን አይ አይደለማ፣ እንዴት ነው አንቺ ከሆስፒታል ወጥተሽ ገበ ሄደሽ አታቂማ? ግራ ገባኝ እኮ ለዛውም፣ ከደርን ይዘሽው እንዴት ነው ነገሩ? ያመለጠኝ ነገር አለ እንዴ? የማወቅ ያለብኝ ያልሰማሁት የምታቀውው ነገር ካለ ንገርኝ፣ አላት አድርጋ ከዚ በፊት ስለማታውቀው በፍጹም ታረገዋለች ብሏ አላስበም። ስለዚህ አሁን ደግሞ እሷ ማቀው ነገር የለም ልብስ ለመግዛ ነው የሄድኩት በማለት እየመለሰች ነው። እሺ ስለ ካያ የምታውቂው ነገር አለ ብሎ ጠየቃት። ምን ሊሆን ይችላል ምን ሊኖር ይችላል ብላ መለሰችለት። ይኸውልሽ ዜሬን አንቺን ትወድሻለች፣ ምናልባት ደውላልሽ የሆን ነገር ነገራሽ ሊሆን ይችላል። አሁንም ድጋሚ እየጠየኩሽ ነው አሊያ፣ ስለ ካያና ስለ ዜሬን የምታውቂው ነገር ካለ እባክሽ ንገርኝ። ትንሽ ይህም ነገር ብትሆን ንገርኝ። ነገሩ በጣም አሳሳቢ ነው። ነገሩ ይገባሻል አይደል አላት። ይገባኛል አለችው። ጥሩ በቃሽ ብሏት ወደ ውስጥ እየገባ ነበር። ፍጥጥ ብላ ታየዋለች። ከሰዓታቶች በኋላ ሁለቱም ወደ ፕሮግራሙ የሚሄዱበት ሰዓት ደረሰ። ጂያን ከመኝታ ክፍሉ እየወጣ ነው። በሩን ከፈት አድርጎ መግባት ትችላለሁ እያላት ነው። ግባ አለችው። ከዛ ወደ ውስጥ ሲገባ አሊያ ቆንጆ ሆና ነበረ አያት። ከዛ ልብሱ በጣም ያምራል፣ ያምርባል፣ አሪፍ ነው አለችው። እሱም ቢሆን አሁን ላንቺም ቢሆን ቀሚሱ በጣም ቆንጆ ነው፣ በጣም አምሮብሻል እያላት፣ ከዛ የአንገታ ብሉን አየው። እሱ ለልደቷ የሰጣት አርጋው ነበረ። ሲያየው የአንገታ ብሉ ደግሞ በቃ ያው ማለት ከቀሚሱ ጋር ይመሳሰላል፣ አንድ አይነት ነው፣ ምንም ልዩነት የለውም፣ በጣም ያምራል እያለ የደናንቅ ጀመረ። በጣም ብቶ አመሰግናለሁ እኔም እንደሚያምር ስለማቅ ነው ያረኩት፣ ብላ ትመልስለታለች። ሁለቱም እንደዚህ እየተባባሉ አብረው ከቤት ወጡ። ከደቂቃዎች በኋላ ፕሮግራሙ የሚካሄድበት ሆቴል ጋር ደረሱ። ከዛም ቦታው ጋር እነ ደሚር ሆነው እንግዶችን፣ ዶክተሮችን፣ ተጋባዥ ሰዎችን እየጠበቁ ነበረ። ከዛ ወዲያው ነበር ደሚር ሆኖና አግኝቶት በረጋ እየተቀበለው የነበረው። ከዛ ሚኒ ቀርማቸው መታለች ውስጥ ነበረች። ከዛም በኋላ አሊያ መጣች። ኦ ኦ ወይዘሮ አሊያ መታለች እያለ ደሚር ተቀበላት። ጃን መተዋል አብሯት ወደ ውስጥ እየገቡ ነበረ። ወደ ውስጥ ተያይዘው ገቡ ምን በርጋ ቆማ ሰው ስትቀበል ነበረ እሁር ናገኘች እሱን በርጋ ሆና ሰላም እያለችው እያለ በድንገት አሊያ እንዲሁም ጃን መጡ ከዛ በኋላ እሁር የአሊያን ውበት ማድረቅ ጀመረ ጃናውንም ይናድዳል ከዛ ወደ ውስጥ ገቡ ወደ ውስጥ ገብተው ሊቀመጡ ሲሉ ከአሊያ አጠገብ እሁር ነበር የሚቀመጠው ጃን ደስ አላለው ምን ነው ሌላ ቦታ የለም እንዴ እዚህ ጋር የሆነ ንፋስ ነገር አለ ትንሽ አይመችም እያለ ጃን ይናገራል ከዛ ሌሎች ሰዎች ቦታ እንዲቀይሩት አደረገ ከእሁር ጋር ገና ካሁኑ ፉክክር ውስጥ ገባ አሊያ ይህ ይገባታል እየተረዳችው ነው ከዛ ፕሮግራሙ ጀመረ መጀመሪያ አንዲት ዶክተር ተነስታ የመክፈቻ ንግግር አደረገች። ከዛ ዋና ዶክተራቸው ንግግር እያደረገ ነው። ከዛ እነ አሊያ ተጋበዙ። አሊያ እሁርና የመሳሰሉት ዶክተሮች ተጋብዘው ተጠሩ። ተዛጅያን እያጨበጨበ ነበረ። ከዛ ለአሊያ ሽልማት እየተሰጣት ነው። ከዛ አሊያ ማጋራት ያለብሽን ሀሳብ ተናገሪ ተባለች። ከዛም በኋላ ሁላችሁንም አመሰግናለሁ ብላ ጓደኞቿ በተለይ ደግሞ እዛ ሆስፒታሉ የሚሰሩትን ሰራተኞች እያመሰገነች ነው። ከዛ የተወሰነ ሰከንድ ንግግር አድርጋ ሁላችሁንም እንኳን ደስ አላችሁ ብላ ዞር ከማለቷ እሁር እኔም መናገር ፈልገው ነገር አለ ብሎ ወደ ማይክራፎኑ ተጠ ተጠጋ ወደ ማይክሮፎኑ ከጠጋ በኋላ እንግዲህ ለሁላችሁ የምናገረው ነገር አለ። ያው በመጀመሪያ ደረጃ የዮንጃ ሆስፒታልን ማኔጅመንት ቢሮ ሁሉንም ለማመስገን እፈልጋለሁ እና ዛሬ ለየት ያለ ሀሳብ ቀረበልኝ ከከተማ ነበረ። በጥሩ ገንዘብ እንድሰራ ቆንጆ የሆነ ሀሳብ ቀረበልኝ። ነገር ግን እዚህ ያሉትን ሰዎች፣ የስራ ባልደረቦችን ስለምወዳቸው እኔ ግን በቀላሉ ይህን ሀሳብ አልተቀበልኩ። አዎ እምቢ ብያለሁ እያለ ነበረ ጂያንን እያየው። ከዛ ሀሳቡን ጨረሰ። ጂያን ይናደዳል። ሚኔ የተቆነጠነጠች ነው። ሚኔ ቀስ ብላ ከጂያን አጠገብ ልትቀመጥ ነበረ። ጂያን ሂጂ እያለን ነው። ከዛ አሊያ መታጠገ ተቀመጠች ከጃና አጠገብ ስትቀመጥ ብራቮ ጎበዝ ትለዋለች። በነገራችን ላይ በጣም ነው የማመሰግነው ቤተሰባችን ውስጥ እንደ አንቺ አይነት ሰው በመኖሩ በጣም ክብር ይሰማኛል እያለን ነበረም። ከዛ እሷ እሱን ለእናተበት ነግራት አይሻለም ለወይዘሮ ሰዳከተም ነገራት አለችው። ከዛ እየሳቀ እያት እሷም እየሳቀች ታየው ነበረ። አስብበታለው ነግራታለው ይላታል። ሁለቱም ይሳሳቃሉ። በነገራችን ላይ አለ ያው እዚህ እንዳትመጪ ከልክይሽ ስለነበረ በጣም ይቅርታ። ላስቆምሽ ሞክሬ ነበረ ግን እንኳንም መጣሽ አላት። ከዛ እሷ አብራኝ ስለመጣን የማመሰግናለው እያለችው ሁለቱ ይሳሳቃሉ። ከዛ ድንገት አንድ ዶክተር መጥተው አሊያን ጠራት። ይሄ ጦረታ የወጡ ዶክተሮች እንግዳ ሆኖ መጥተው ነበር። እሷን ሊያማክሯትና ልምዳቸውን ሊያካፍሏት ይፈልጋሉ። እነሱ ልታናግራቸው ዞር አለች። ነገር ግን ሚኔ በጣም ሞቅ ብሏታል። ሚኔ ሰክራለች። ትንሽ ከደነሰች በኋላ ወደ ጂያን እየጠጋሽ ነበረ። ወደ እሱ ቀርባ። ነገር ግን እሱ ዮልሽ በጣም ጠጥተሻል። ከዚህ በኋላ እንደጥጭ ይብቃሽ እያላን ነው። ችግር እንደምትፈጥርበት በገባው ከተቀመጠበት ተነሳ። እየሸሻ ነው። እሷ ግን ትከተለዋለች። ስካሯ ለቀቃት። በስነስርዓት ቀጥ ብሎ እስኪከብዳ ድረሱ ላነበረ ስትወላ እየተወለጋገድ የነበረው ደሜ ይህን ነገር እየተከታተለን ያለው እንዴት ነው ጃን ከወጣ በኋላ ሚኔ ተከተለው፣ እየወጣችው ብሎ ነገሩን በስነስርዓት ይመለከታል። አሊያም ብትሆን ድንገት ነበረ ከአንዱ ጋር እያወራች ዞር ስትል ጃን እየወጣ አየችው። ሚኔ ከዛ ስትከተለው ያየችው ደነገጠች። ከዛ በአንድ በኩል ጃን እንደወጣ ወደ ሙዛፈር ደውሎ፣ ሙዛፈር እየሰማኝ ነው? ይኸውልህ ሚኔ በጣም ጠጥታለች። በፍጥነት ወደ ቤት መወሰድ አለባት። ይኸውልህ ሰው ላክልኝ፣ ቶሎ በል ቶሎ በል፣ ሰው መምጣት አለበት፣ ትወሰድ እያለ ነበረ እንዲያሩቶ ገና ከመጨረሱ ድንገት ሚኔ መጣች። እሺ ምንድን ነው እንድወሰድ ልታረገኝ ነው? እንድወሰድ ልታረገኝ ነው እያለችው ነበረ አሁኑም ቢሆን አፏ ልክ አልነበረ። ሚኒ በጣም ሰክረሻል፣ ይኸውልሽ ይቅርብሽ እያለ ነበረ። አትወደኝም፣ አውቃለሁ፣ አትወደኝም። ይኸውልህ ግን እንደኔ የሚያፈቅር ሰው መቼ አታገኝም? እያለች እጇን ተከሻሉ እያረገች ሚኒ፣ እጅሽ ነው ርጂ፣ እጅሽ ነው ርጂ፣ እጅሽ ነው ርጂ እያለ ነበረ፣ ጠጥተሻል እያላት። ይኸውልህ መቆም እችላለሁ፣ በስነ ስርዓት የትም አልሄድም። አዎ ጠጥቻለሁ፣ ግን በቃ እኔን ከዚህ ውሰዷት፣ ወደዚህ አምጧት፣ ወደዚህ ውሰዷት ትላለህ። እኔ እቃነኝ ነኝ ማለት ነው አለ። እኔ እቃነኝ ነኝ? በልተናገር። ቆይ እኔ ቆንጆ አለም እንዴ? ምንድን ነው የሚጎለኝ? በልተናገር። እስኪ ምን ያንሰኛል? ለምሮ ማን ነገረኝ? ቆይ ምንድን ነው? በጣም አሳፍረኛል። ጃን ምን ያደረጌ ነው። ግን እኔ ያልሆንኩት ነገር አለ። እንዲ ላንተ ብዬ በል ተናገር። እስኪ ያልሆንኩት ነገር አለ። የቻልኩትን የሆንኩትን ነገር በሙሉ ሆኛለሁ። በአንተ ምክንያት የተነሳ ራሴ ራሴን ገድዬ እኮ ነበር። በአንተ ምክንያት ነው እንደዚህ የሆንኩት። ምን ላርግ ታዲያ? እስኪ ምን ላርግ? ቃል ገብተልኝ ነበረ እንደማታ ነገር አይነበረም። ታዲያ ለምንድን እንደዚህ ያረከኝ ይሁን? አሳፍረኛል፣ በጣም በራሴ አፈራ ያለው ጃኔውን ለባከብ አከብ ባክ፣ ቢያንስ አንድ ጊዜ ሰማኝ ብላ እያለቀሰች አቀፈችው። ድንገት አሊያ መጣች። አሊያ ቆም አለች። ምንድን ነው ነገሩ እያለች ነው። ሚኔ በቃሽ፣ በቃሽ፣ በቃሽ እጅሽ ነው እያለ ራሱን ለማስለቀቅ ተሞክራል ጃና፣ አይሆንም አይሆንም፣ ይሁን ለእኔ በጣም ነው የማፍቅረው፣ እባክህ እባክህ ብላ እየለመነችው፣ አሊያ ድንገት መታሰማቻቸው። አሊያ ሁኔታውን በደንብ ነበር ያየችው። ሚኔ እየለመነች ነው፣ ጃን ይቅርብሽ እያለ ከራሱ ሊያስለቀቃት እየሞከረ እየተለማመጠችው ሁለቱ እንደዚህ ሆነው ሲጨቃጨቁ በድንገት አልያን አያት። ጃን አልያን ሲያት፣ አሊያም ስታየው እንባ እየተናነቃን ነበረ። ክብሯን ተመልካቾች፣ ዘውድ ድራማ የተከታተላችሁትን ይመስላል። ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ ቤቱ ከድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘው ወደ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በተተና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆ